እነዚህ ኤልያኖች ዩኤፎዎች፣ ከሌላ ዓለም የመጡ ፍጥረቶች እውነት ናቸው ወይስ ተራ አፈ ታሪክ? ይህ ቪዲዮ ካያችሁ በኋላ ትወስናላችሁ። በዚህ ዘመን ሰዎች ሀሳባችን ሁሉ ገንዘብና ቢዝነስ ስለሆነ አላስተዋል ነውም እንጂ አሁን የምነግራችሁ መረጃ እውነትነቱን ለማረጋገጥ ከፈለጋችሁ ጎግል አድርጉት። በሰኔ 2021 እንደ አውሮፓን አቆጣጠር የአሜሪካ መንግስት ባደረገው ኮንግረስ ኤሌኖች እንዳሉና እውነትም ሰማይ ላይ ከሰው ልጅ ፍጥረት ውጭ ሌሎች ፍጥረቶች በራሳቸው መጓጓዣ ፕሌን ሲመላለሱ እንዳዩ ተናግረዋል። እናም ከዛ በኋላ ዩኤፍኦ ወይም አንአይደንቲፋይድ ፍላይንግ ኦብጀክት ሳይሆን ዩኤፒ ብለው ሊጠሩት ተስማምተዋል። አንአይደንቲፋይድ ኤሪያል ፌኖሜና ማለት ነው። ከዛ ደግሞ ድጋሚ በሐምሌ 2023 እንዲሁ በተሰባሰቡበት ጊዜ የአሜሪካ መንግስቶች እና ተመራማሪዎች እውነትም ኤሌኖችን ብዙ ጊዜ እንዳዩ ተናግረዋል መስክረዋል። በየዓመቱ ኤሌኖችን አይተናል የሚሉ ሰዎች ቁጥር ይጨምራል። ለምሳሌ በ2024 754 ሰዎች ኤሌን አይተናል ብለው አሜሪካ ውስጥ ሪፖርት አድርጓል። አሁን ደግሞ 205 ገና ሳያልቅ 2000 ሰዎች ኤሌን አይተናል ብለው ሪፖርት አድርገዋል። አብዛኛው ሰው ያየው ነገር ደግሞ ተመሳሳይነት አለው። ሁሉም ያዩትን ሲገልጹ ጭንቅላቱ ትልልቅና አይኑ ጥቁር የሆነ ፍጥረት እንዳዩ ነው የተናገሩት በአብዛኛው ማለት ነው። ያው ስለ ኤሌኖች ከተወራ ደግሞ ስለ ኤሪያ ፌፍቲዋን ማውራት ግዴታ ነው እና እዛ ኤሪያ ፌፍቲዋን ውስጥ ይሰራ ስለነበር እና እዛ ውስጥ ስላየው ነገር ለሰዎች በመናገሩ ስለተባረረው ሳይንቲስት እናወራለን። ይሄ ሰውዬ ስሙ ቦብ ላዛር ሲሆን በ1980 ኤሪያ ፊፍቲዋን ውስጥ እንደ መካኒካል ኢንጂነር እና ፊዚሲስ ተቀጥሮ ይሠራ ነበር። ይሄ ሰውዬ ኤሪያ ፊፍቲዋን ውስጥ ኤሌን ሶሰር ወይም በኤሌኖች የተሰራ ፕሌን እንዳየ ተናግሯል። እሱ እንደተናገረው ከሆነ ደግሞ እነዚህ ኤሌን ስፔስሺፕ ሶሰሮች ወይም የኤሌኖች ፕሌን ውስጡ ግራቪቲ ጀነሬተር ኢንጂን አለ። ማለትም በሄደበት ቦታ ሁሉ ግራቪቲን ካንስል እያረገ ያለምንም ክንፍ መንሳፈፍ ይችላል ይሄ ፕሌን እና ይሄ ስፔስሺፕ ኤለመንት 115ን እንደ ነዳጅ ይጠቀም እንደ ነበር ይሄ ሰውዬ ተናግሯል። እና የአሜሪካ መንግስት በዋናነት ኤሪያ 51ን የሚጠቀሙት የሌኖችን ቴክኖሎጂ ለመረዳትና ለራሱ ጥቅም ለመዋል እና እዛ ውስጥ ያሉ ሳይንቲስቶች በቡድን በቡድን ተከፋፍለው ለእያንዳንዳቸው ስራ ተሰጥቷቸው እንደሚሰሩና የትኛውም ሳይንቲስት ሙሉ ፕሮጀክቱ ስለምን እንደሆነ የሚያውቅ የለም ብሎ ተናግሮ ነበር። ስለ ኤልያኖች ስመራመር ያገኘሁትን ነገር ሁሉ በአንድ ቪዲዮ መግለጽ ስለሚከብደኝ ሁሉንም ነገር አጠቃላይ የፒዲኤፍ ጽፌ የላቸዋለሁ። የፒዲኤፍ ሙሉ በሙሉ በአማርኛ ሲሆን እዚህ ፒዲኤፍ ውስጥ አርባ ጊዜ የሰው ልጅ ከኤልያኖች ጋር የተገናኙበትን እውነተኛ አጋጣሚ፣ አስራ ስድስት እውነተኝነታቸው የተረጋገጠ ምን እንደሆኑ ማን እንደሆኑ የማይታወቁ ፎቶዎች፣ የኤልያኖች ፎቶ ማለት ነው እና ሰባት የጥንት ስልጣኔዎች ስለ ኤልያኖች የጻፏቸው ታሪኮች እና በአለም ዙሪያ በተደጋጋሚ ጊዜ ኤልያኖች የሚታዩባቸው በካርታ መልክ ፎቶ አለበት እዚህ ፒዲኤፍ ላይ እና ከዚህ ፒዲኤፍም ያለፈ ምርምር ለማድረግ ከፈለጋችሁ እዛው ፒዲኤፍ ላይ ሰላሳ ሁለት ሊንኮች አሉ ወደ ሌላ መጽሐፍ የሚወስዳችሁ ማለት ነው እዚህ ፒዲኤፍ ላይ። ፒዲኤፉን ቻናሌ ላይ ለቀቅላቸዋለሁ። ቻናሌን ለማግኘት በሌለ ያለውን ወይም ከፕሮፋይል ላይ ስር ያለውን ብቸኛ ሊንክ ተጭናችሁ ማግኘት ትችላላችሁ። ቻናሌ ቻናሌ ላይ ፒዲኤፉን ለቅቄዋለሁ ይሳት